አንዳንድ ጊዜ ብዙ ጊዜ እናማረራለን፣ ብዙ ጊዜ እናማረራለን። በህይወታችን ከማመስገን ይልቅ ማማረር እንመርጣለን። ግን አንድ ነገር በህይወቴ ማመሰግነው ማለት ነው። እንደ ማንኛውም ሰው ወደ አረብ ሀገር ስሰደድ ብዙ ፍላጎት ነበረኝ፣ ብዙ ፍላጎት አለኝ፣ ብዙ ፍላጎት፣ በቃ ብዙ ነገር ማድረግ እፈልግ ነበር። እና ብዙ ውጣ ውረዶችን አሳለፍኩኝ፣ ብዙ ነገሮችን አሳለፍኩኝ ታውቃላችሁ ብዙ ጣወረዶችን ግን፣ አልሐምድሊላህ መኖር የምትችሉት ማመስገን ስትችሉ ነው። ምክንያቱም እኔ እዛ ቦታ ላይ ያሳለፍኩትንና ያማረርኩትን ሳይሆን እንትን ያልኩት አሁን ላይ መኖር የምትችሉት ማመስገን ስትችሉ ነው። እመኝ መኖር መኖራችሁ ራሱ ደስተኛ የምትሆኑት ባላችሁ ነገር ደስተኛ የምትሆኑት ያላችሁን ነገር ስታመሰግኑ ነው። እሰማለሁ ብዙ ሴቶች አሉ ከብራቸው ተበልቶባቸው ብዙ ነገር እንትን ብለው ተሰብረው እንትናቸው ላይ ስቶሪያቸው ላይ ራሱ የሚለጥፉት ነገር የሚያሳዝን ጨለማ የሆነ ውዴ ጨለማ አይደለም የአንቺ ጊዜ አልደረሰም አንቺ እኮ ጤነኛ ነሽ የተበላው ገንዘብ ተበላ አንድ እርምጃ መራመድ አለብሽ እዛ ቦታ ላይ አንድ እርምጃ መራመድ አለብሽ ገንዘብሽ ወደሽ ያገባሽው ባል በየሰራችሁ በላው፣ ቤትሽን ከባልሽ ጋር ተጣላሽ ተፋታሽ፣ ያፈቅርሽው ፍቅረኛ ስጭት አረገብሽ ተሰበርሽ። ግን ቡዴ መቼም ቢሆን አረፈደም። እመኝ መቼም ቢሆን አረፈደም ለሁሉም ነገር። እስቶሪሽ ላይ እንደ ጨለመ ሸር ከምታደርጊ፣ አዝነሽ ጥቁር ለብሰሽ እንትን ብለሽ ተሰብረሽ ሸር ከምታደርጊ ያ ነገር በህይወት ስለተፈጠረ አልሐምዱልላህ በዚሁ ምርህኛል አልሐምዱልላህ ሁሉም ነገር የሆነው ለበጎ ነው ብለሽ አንድ እርምጃ ተራመጪ መራመስ ስትቺ ነው ህይወትሽ የሚቀየረው እዛው ቦታ ላይ የዛሬ ዓመት የተፈጠረውን ነገር እዛው ቦታ ላይ እያብሰለሰልሽ ከሆነ እሽም ቢሆን ደስተኛ ልትሆኛ አትችም ስለዚህ አንዳንድ ጊዜ የማይሳኩ ያልተሳኩ ነገሮች ለህይወታችን ያልተሳኩልን ነገሮች ያልተሳኩልን ነገሮች ላይ ፎከስ አናደርግ። የተዘጋ በር አንቆርቆር። የራሳችን በር እንክፈት። የተዘጋ በር ላይ ራሳችንን ሙጭጭ ከምንል የራሳችን በር እንክፈት፣ እንለፍ በቃ ያ በር ከወረቆራችሁ ታገላችሁ፣ አልተከፈተማ፣ በቃ ተውት፣ ተውት። አፈቅርሹ ወደርሹ። በጣም አፍቅረሸዋል ወደሸዋል፣ በጣም ወደሸዋል፣ ያን ሰው። ያ ሰው ግን ለአንቺ ቦታ የለውም። ታዩ፣ ምክንያቱም ያንች አፍቃሪ ይመጣላ የአንቺ አፍቃሪ ይመጣላ። አንቺን የሚወድሽ ከልቡ የሚያከብርሽ፣ እንደ ታውቂያለሽ። አንዳንድ ጊዜ እናቶች ሲመክሩ ምን እንደሚመክሩ ታውቂያለሽ? የምታፈቅሮን ከምታገቢ የሚያፈቅርሽን አግቢ ይባላል። ምክንያቱም የሚያፈቅርሽ ሰው ለአንቺ ተጨንቆ ተጠቡ ተንከባክቦ ነው የሚያኖርሽ። አንቺ አፍቅረሽ ግን የተከተልሽው ሰው አንድ ቀን የሚያፈቅራትን ሲያገኝ ትቶሽ ይሄዳል። ስለዚህ የማይሆናችሁን ሰው አትከተሉ። የማይሆናችሁ ሰው ጋር ራሳችሁን፣ እድሜያችሁን፣ ጊዜያችሁን አትጨርሱ። መቼም ቢሆን ለራሳችሁ ኑሩ፣ ራሳችሁን ውደዱ፣ ራሳችሁን አፍቅሩ። ምክንያቱም ራስሽን መውደድ ስትች ነው ለቤተሰብ የምትተርፊው። በዛ ላይ ነገሮች ሳይሳኩ ሲቀሩ ራሳችሁን ለምንድነው ነገሮች አይሳካልንም ነገሮች በቃ አይሆኑም ጨለማ የምታደርጉት ማድረግ የለብሽም፣ ውደይ። ምክንያቱም የአንቺ ጊዜ አላ አላህ በፈቀደው ጊዜ ይሆናል። አንቺ ማድረግ ያለብሽ መስራት ነው በቃ መስራት፣ ማድረግ። መቼም ቢሆን በህይወታችሁ ተስፋ ትቆረጡ ተስፋ እስካለው ቆረጥሽ ድረስ ሁሉንም ነገር ማድረግ እንችላለን። ኔቨር ጊቭ አፕ፣ ኔቨር ጊቭ አፕ ፎር ኤቭሪቲንግ is the feeling if you have the feeling from inside your heart you can do it everything we are strong especially እኛ ሴቶች በጣም ጠንካሮች ነን። ማድረግ እንችላለን፣ መስራት እንችላለን። ብልሃተኞች ነን። ማንኛውም ሰው ወንድ የሚሆን ሴትም፣ ማንኛውም ሰው የሚፈልገውን ነገር መስራት ይችላል። ዋናው ነገር ፍላጎት ነው። ፍላጎት ሲኖር ከውስጣችሁ ይቀሰቅሳቸዋል። እንዳተኙ ይከለክላቸዋል። እና ፍላጎታችሁን አይሳካልንም ብላችሁ ጭንቅላታችሁን አትግደሉት። ለፍላጎታችሁ እስከምትፈልጉት ድረስ ታገሉ። ዛሬ አልተሳካም፣ ነገ ይሳካል። ዛሬ አልሆነም፣ ነገ ይሆናል። በቃ አለቀ። የዛሬ የዛሬ ዓመት በዚህ ዓመት አልሆነም፣ የነገ ዓመት ይሆናል ቀጣይ ዓመት ይሆናል በቃ አለቀ ለምን ምክንያቱም ትፈልጋላቸው አንዳንድ ጊዜ ደግሞ የሆነ ነገር አልተሳካልን ብለን ሙጭጭ አንበል ምናልባት እኮ አላህ ያ ነገር እንዳይሳካ የፈቀደው ምናልባት የህይወታችንም እኮ መጥፊያ ሊሆን ይችላል አይታወቅም ስለዚህ የሆነ ነገር ላይ እንዴት ነው ሙጭጭ ራሳችን እንደዚህ በጣም እንትን ብለን አዝነን ተሰብረን የሆነ ነገር አልተሳካልንም እንደዚህ አይነት ነገር ላይ አትሳሳቱ ሴቶች ይህን ነገራቸው አትሳሳቱ ማንኛውም ወንድም ሆን ሴትም ወንድም ሁን፣ ለምን እሱ አላፈቀረችኝም ለምን አልተፈቀርኩም ብለ ግግም አትበል። ህይወታን አታበላሽ። የራስ አፍቃሪ ትመጣለች። አንተ ስላፈቀርካ ብቻ ያንተ አትሆንም። አንቺ ስላፈቅርሹ ብቻ እሱ ያንቺ አይሆንም። ህይወትም ልክ እንደዛ ነው። አንቺ ስለፈለግሽ ብቻ ያ ነገር አይሳካም። አንዳንድ ጊዜ እኮ ላንቺ የሚሆነውን ፈጣሪያችን ያውቃል፣ ለእኛ የሚሆነውን እኮ ፈጣሪያችን ያውቃል። አንዳንድ ጊዜ ለምን ሀብታም አልሆንኩም ነው ሀብታም አልሆንሽም፣ ደስተኛ ሁን። ይባለች ነገር እኔ በህይወቴ ወደ አረብ ሀገር ስትሰደድ ብዙ ነገር ፕላን አድርጌ ብዙ ነገር ለመስራት አድርጌ ነበር ሄድኩት። ግን ከዛ ሁሉ ግን ያሰብኩት ሳይሳካ ቀርቶ ያላሰብኩት ተሳካ። አስቡ እንግዲህ አንዳንድ ጊዜ ስጦታ የሚባል እኮ ይሄ ነው። በቃ እመኑኝ፣ አሁን ሳወራችሁ ምናልባት የምታስቡት ህይወቴ እንዴት ነው ተቀይሮ ህይወቴ በጣም አለ አይደለ ኖ ህይወቴ የተቀየረው መቼ እንደሆነ ልንገራችሁ። ህይወቴ የተቀየረው እኔ ራሴን ያለኝን ነገር ማየት ስጀምር ነው። ራሳችሁ ያላችሁን ነገር ስታዩ፣ አስቡት እንግዲህ እኔ መስራት እችላለሁ፣ ጤነኛ ነኝ፣ ማሳካት እችላለሁ፣ ወጣት ነኝ፣ ማድረግ እችላለሁ፣ መስራት እችላለሁ። ስለዚህ ለምንድን ነው የዛሬ ዓመት አልተሳካለኝም? ቀጣይ ዓመት ማድረግ እችላለሁ። አየሽ፣ ያለኝን ነገር አንዳንድ ጊዜ ካሰባችሁት እንጀራ ያላሰባችሁትን እንጀራ ይስጣችሁ የሚባለው ምርቃት አሜን በሉ ያላሰባችሁትን እንጀራ ፈጣሪ ይስጣችሁ። እና በዛ ላይ ብዙ ነገር አልተሳካልንም ብላችሁ የምታስቡ ሴቶች፣ የምታለቅሱ ሴቶች አታልቅሱ በቃ በሉ። ራሳችሁን ተንከባከቡ፣ ራሳችሁን አስቡ እንግዲህ ጤናችሁን እስኪው። ምክንያቱም አንዳንድ ጊዜ ለምንኛ ነገር የፈልግነው ነገር አልሆነም ብለን ስናለቅስ አስቡ፣ ከኛ በታች ያሉትን ሰዎች እዩ፣ መስራት የማይችሉትን፣ መራመድ የማይችሉትን ማየት የማይችሉትን አስቡ። እነዛን ሰዎች ስታዩ እናንተ በብር የማይገዛ ምን ያክል ጤነኛ እንደሆናችሁ ስታዩ ደግሞ ምን ያክል ነው ውስጣችሁ ደስ የሚለው? እኔ እንዴት ነው ያሰብኩት የፈለግኩትን ነገር እዚህ ሀገር መጥቼ ይሄን ያክል አመሰርቼ ለምንድነው ያልተሳካልኝ ብዬ ራሴን ራሴን በጣም ነበር እንትን ምለው። እና አንድ ብልሃተኛ ሰው ምን አለኝ መሰላችሁ? አንቺ ገና ወጣት ነሽ። አየሽ አንቺ ገና ወጣት ነሽ፣ መስራት ትችያለሽ ቆይ አሁን በዚህ እድሜሽ ለምንድነው ይሄ ሁሉ ያልተሳካለኝ ብለሽ እንዴት ነው የምትጨናነቀው? ራስሽን ራስሽን ጨንት የምትይው? እሺ ምንድን ነው ያልተሳካለሽ? በዚህ እድሜሽ ገና ልጅ ነሽ፣ ገና ወጣት ነሽ፣ ብዙ ነገር መስራት ትችያለሽ። ዋናው ነገር ድርምሽን ተከተይ፣ የምትፈልጊውን ተከተይ። የምትፈልጊውን ከተከተልሽ መቼም ቢሆን አይረፍድም። ማንኛችንም ወንድም ሴቶችም እንሁን መጥፎን ነገር በህይወታችን ከምናበረታታ ለጥሩ ነገር ፍላጎት የሚባል ነገር አለ እንዴት ነው እኛ ችግራችን ምንደሆን ታውቃላችሁ? እኛ ሀበሾች ችግራችን ምንደሆን ታውቃላችሁ? ኩራታችን ኩራታችን ባለን ነገር በሙሉ አጎንብሰን እንትን ማለት አንችልም። ኩራት ወዴ እኛ ስራ ልንቀጠር እኮ ሄደን ራሱ እኮ ኩራታችን በቃ አለ አደለ። ስራ ልንቀጠር እኮ አንድ ብር እኮ በኪሳችን የለም እኮ ስራ ፈላጊዎች ነን። ሲቪ ነው ያለን። ኩራታችን ግን ከዛ በላይ ነው። አፍንጫችን እንትን ብለን ራሱ ምንድ ነው እመኑኝ፣ ኩራታ አያስፈልግም። ዝቅ ብሎ መስራት ግን ያስከብራል። ይህንን ነው መማር ያለባቸው። ዝቅ ብሎ መስራት ያስከብራል። ኩራት ምንም አያደርግም። እና ዝቅ ብለን ዛሬ ከተማር ዛሬ ከሰራን ነገ ላይ አላህም እኮ ያያል፣ ፈጣሪያችንም እኮ ያያል ምን ያክል እንደምንለፋ። ስለዚህ የማይሳካልን ነገር የለም። ፈጣሪም እኮ አግዙኝ ላግዛችሁ እኮ ነው ያለው። ተቀምጣችሁ እኔን ጠይቁኝ አይደለም፣ ስንሰራ ነው ፈጣሪ ራሱ የሚያግዘን የምንሰራውን ነገር ፈጣሪው ይባርክልን። የሰራ ነውን ነገር ስንልኮ ነው የሚባረክልን። ስለዚህ ለምትፈልጉት ነገር መቼም ቢሆን መቼም ቢሆን ተስፋ ትቁረጡ። ተማሩ። ብዙ ነገር መማር እንችላለን። ብዙ ነገር መስራት እንችላለን። ብዙ ተጽዕኖ መፍጠር እንችላለን። እኛ ዋናው ነገር እኮ ገንዘብ አይኖረን፣ ጤነኞች ነን። ጭንቅላታችንን ለትምህርት እንክፈት። ለመጥፎ ነገር ሳይሆን ለጥሩ ነገር እንክፈት። እወዳቸዋለሁ።